ቆል አደይንና ሊዳያን ለአረብ ሸጣቸው። ፍቅረኛውን ለማዳን ሲል እነሱን መገበር ነበረበት። አደይን እቤት ውስጥ በሙድ ገብቶ በጣም በሚያሳዝን ሁኔታ አሁን ከዚህ ካልሄድኩኝ ሊዳያን ይገሏታል በማለትም አስፈራራት። አደይ ቆልፏበት ነበረ፣ ግን እሱ አደይ ካላመንሸኝ አብረን መሄድ እንችላለን ሲላትም እሷ ግን አብራው ሄደች። የእሱን ሴራ አልተረዳቸውም። አሁን ሁለታቸው ምርጥ ገቢ ታመጡልኛ አላቸው። ላረቡ ሰውዬ እሷን እንዲመልስልኝ ፍቅረኛዬን ለእኔ ብዙ ዋጋ ስለከፈለች ሰላሳ ሴት መስጠት አለብኝ አለ። በጣም ያሳዝናል። ሊዲያ አደይን ስታያት ቀለል አለኝ፣ እዚህ ምን አመጣሽ አለቻት አደይም የተፈጠረውን ነገር ነገረቻት። እውነት አደይ በጣም አመሰግናለሁ አለቻት። በጣም በሚያሳዝን ሁኔታ ሁለቱም የሱን ፍላጎት የሚያሟሉና ፍቅረኛውን ከአረብ አስለቅቀው እንዳመጡ ይፈልጋል። አይገርምም። በጣም በሚያሳዝን ሁኔታ ዴቭ አሁን ድጋሚ ሞታለች። ይህ ነው የተባለው እንደኔ ዳይመንድና ኪንግ ወደር ሰው ሊዲያን ያድኗታል፣ ሲል ጭራሽ ደግሞ አደይንም ጨመራት። እጅግ በጣም ያሳዝናል። አደይን ልብስ ገዝቶም ልበሽ ሲላት፣ አለብስም ስትልም አስገድዶ እንድትለብስ አደረጋት። በጣም ያሳዝናል። አሁን የሁለቱን ስቃይ እንዴት የቻለው ሊሊናት አስቸጋሪዋ፣ ሌሎቹ እንኳ ከዚህ በኋላ አያስቸጉርም እያለ ነው። አሁንም ፍቅርን መውሰድ ይፈልጋል። ቤዛ ግን የሆነ የእሱን ቅጅዛ ለዴቭና እንዲሁም ለባርኮቴ አሰማቻቸው። ፍቅርን ይሄ እጅሽ ካለበት የእውነት ገልሻለሁ አላት ዴቭ። በጣም ያሳዝናል። ለፖሊስም አሳልፈን እንሰጥሻለን ብለዋታል። ግን እውነት ቤዛና ፍቅር ያመለከቱት ለፖሊስ ሰጥተው የመጡት ሊዲያንና አዴይን ያድናቸዋል ወይስ በዛ ያስቀራቸዋል? በጣም ከባድ ነው። አዴይን ቅርታ አድርግልኝ አማራጬ እንደዛ ብዬ ማንጣት ነበረ እንደ ሊዲያማ በስራ ሰበብ ነይ ብልሽ አትመጭልኝም አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አዴ ቀጣይ ፓርት ይዘን መተናል። ዳይመንድና ኪንጎ እንግዲህ ፈልገዋት ሊዲያን ሲያጡ እኛ ምን አገባን በማለትም ዳይመንድ ኪንጎንም አሳነፈው። ሲመለሱ ፍቅርና ቤዛ ወደ ፖሊስ ጣቢያ እየሄዱ ነበር። ቤዛ ስትመጻደቅ አንቺ ደግሞ ምን ትመስለለሽ ነይ ጥፊ ከዚህ በማለትም ተናገራት። ቤዛን አንቺ ከምን አይነት ሰዎች ጋር ነው የምታገናኘው አለቻት። እኔ አለቃቸው ተገናኞቻቸውም አለቅ ምንም አይደሉም ግን ስራ ፈቶች ናቸው አለች። ከዛም ሂጂ ከዚህ አሁን እዚህ አንስቼ ፍቅር ራስ ላይ ታላስቀምጠች ጥፊ ከዚህ ሲላትም ሄደች። ባርኮትና ዴቭ ደግሞ ሻይ ቡና እያሉ ነበረ ካፌ። እናም አሁን በቃ ቤዛ ደውላ ሊዲያን የገደላት ወይም ደግሞ ያገታት እሱ ነው እያለች ነው ቤዛ። ሊዲያ ግን አልሞተችም። ከዛ ባርኮት ስለ ሊዲያ አዲስ ነገር አግኝተዋል መሰለ አለው። ማለት ሲሉም ማለትማ ናኦልን ሊዲያ ና ናኦልን ቤዛ ና ፍቅር እየጠረጠሩት ነው አለ ባርኮቴ። ምን አለ፣ ያው ጥርጣሬ ነው። እሱ ልጅ ግን ይቅርታ ባርኮቴ፣ እዚህ ኤሊዲያ መታገት የፍቅር እጅ ካለ ምንም እንዳትለኝ አሳልፌ ነው ለፖሊስ ምሰጣት አለ። እዩልክ ዴቭ፣ አሁንን የምንም ምልበት አቅም የለኝ። እውነት እጇ ካለበት ቀጥታ ለፖሊስ አሳልፈ ብሰጣት ምንም የምቀየመው ነገር የለም ስራዋ ስለሆነ አለ። ፍቅርና፣ እንግዲህ ቪዛ በወጡበት አጅሬው ወጥቶ መጥቶ ነበረ ከዛ በፊት ሊዲያን የተቸገረበትን ወይም ደግሞ ይህን ስራ ሊሰራበት ያለበትን ምክንያት ነገራት። እናም ፍቅረኛው እናቱን ለማዳን ብዙ ገንዘብ ለአረብ ራሷን እየሸጠች እንደነበረ ኮላሊቷንም እንድታስተክል ብዙ ገንዘብ ራሷን ለአረብ ሽጣ እንደምትልክ እንደምትሰጠው ና እናቷም ሳይተርፎ ፍቅረኛውም ለአረብ ተሽጣ ወደ ውጭ እንደሄደች ነገራት። እናቴ ዳነች ስትለው እናቴ ማልዳነችም በቃ እሷም ወደዚህ ተመልስ አታውቅም። እሷን ለመመለስ ነው ብዙ እምጥረው አሁን አላት እና እኔን ላረብ ስለሸክ እሷ ትመለሳለች አለችው። አዎ ሰላሳ ሴት ለሱ መገበር አለብኝ እሷ እንድትመለስ። ካልሆነ ግን በጣም አፈቅራት ነበር እወዳት ነበር አላት። በጣም ያሳዝናል። ግን ደግሞ እንደዚህ የወረደ ስራ ማድረግ የእውነት ናኦል በጣም ነው ያዘንኩብህ አለችው አሁን እኔን ልቀቀኝ ስትለው አለቅሽም አርፈሽ ዛሬ ትሄጃለሽ አላት ከዛም ሰውየው ደወለና አሁን ሴቶች በብዛት ማንጣት አለብህ ብሎታል ከዛ ምን እጄ ላይ ያለችውን ለዛሬ እሰጠዋለሁ ሌላ ሴት ለማንጣት ግን ትንሽ ጊዜ ያስፈልገኛል አለ ሊዲያም፣ በቃ ና አልጨክነ ልትሰጠኝ ነው አለችው። አዎ ጨክኝ፣ በእናተ ልቀቀኝ፣ እህት የለ፣ በእናተ ስትለው፣ የራስሽ ጉዳይ፣ ጨርሻለሁ ብሎ ወደነ አደይ ቤት ሄደ። አዴይ በሰዓቱ ብቻ አልነበረች እዛ ቤት፣ ልብስ ቤት እያጸዳች። ከዛም ድንገት በሩን ከፍቶ ሲመጣባት አዴይ ደነገጠኝ አደይ ፍቅርና ቤዛ የሉም እንዴ ሰው ጭር ብሏል፣ የት ሄደው ነው አላት። የሉም የት ሄደው ነው አለ እሱ ለማጣራት ነው አሉ አለችው። የት ሲላትም ዴቭና ባርኮቴ የሉም አላት። አሉ የሉም ማለት ጀመረች አድይ ከዛም ይህን ለምን ደነገጥሽ ምን ነሽ ነው ሲላትም አይ ምንም፣ ከየት መጣ ድንገት ስገባ አለችው። ከዛ አጅሬ ሆዬ ክላሶቹን ዘወር ዘወር ብሎ አይቶ አደይን ለመውሰድ እንዳለ አደይ በሩን ቆለፈችበት። ከዛም አደይ ምን እየወሽ ነው አላት። ሊዳያን የት እንዳደረግከ ካልተናገርክ ፖሊሶች መጥተው እዚሁ ያንቁሃል አለችው። እኔ ስል ልዳያ የማውቀው ነገር የለም። በደንብ ታውቃለህ፣ አለበለዚያ ሌላ ችግር ይፈጠራል አለችው። አደይም እኔ ሊዳያን አሁን እኔ ካልሄድኩላት ግዴታ መሄድ አለብኝ አዴ፣ አላት ይገሏታል። ሲላት ምን አለችው? አዎ አዴ፣ እኔ ታልህርኩኝ ይገሏታል። ስለዚህ መሄድ አለብኝ፣ በሩን ክፈችልኝ፣ አትቀልጅ አላት። ማነው የሚገላት? ሰዎች ናቸዋ። ሲላትም አላምንህም። እሺ፣ አንተንስ እንዴት አምናለሁ? አለ አለችው። እኔን ካላመንሽኝ ቀጥታ ነይ ሊዳያ ያለችበት እንሄድና ይዘሻት ተመጫለሽ አላት። አደይም በየዋህነት ተከትላ ናኦልን ሄደች። እዛ በሩን ከፍቶ በዚህ ተቀመጪ ብሎ ወረወራት። ምን እያረክለው ስትለውም በይ አርበች ተቀመጭ አደ ይቅርታ አድርግልኝ አላት። ማለት አለችው። አደይ እንግዲህ የሆነው ይሄ ነው። እኔ በሙድሽሽ የመጣሁት ያው ሀይለኛ እንደ ህርሽ ስለማቅ ሊዳያን እንደምታስለቅቂያት የተመካከርኩት እሺ ያልኩሽ አላት። እኮ ለምን አለችው። በቃ ከዛም ሊዲያ ለአዴ ሁሉንም ነገር አስረዳቻት። አዴ ደነገጠች። እባክህ ልቀቀን ብትለውም ተለበሽ ልበሽ፣ ካለበሽ የራስሽ ጉዳይ። ድጋሜ ስመጣል ሳለብሽ ባገኘሽ የምር አዴ አስቀይምሻለሁ አላት አዴይንም ያመጣሃል ለዚህ ቆሻሻ ስራ ነው ለአረብ ልሸጣት ነው አለችው ሌዲያ አዎ ምንም አማራጭ የላችሁም ሁለቱንም አለበሳቸውና ጥሎ ወጣ ሌለኛው እንግዲህ ሊሊና ኢላ እነ ባርኮት ቤት ሄዱ ባርኮትና ፍቅር ባርኮትና ጀብ ደግሞ መጥተው አዴይ ቁጭ እንዳሉ እኮ ቤዛ። ንቁጭ በሉ አለች። ምን አጌታችሁ ነው ሲሏቸውም ቤዛ የናኦልን ድምፅ አሰማቻቸው፣ እና እህቴን የገደላት ያለው እሱ ነው። ፍቅር እጅሽ የለም ምንድን ነው አለች ፍቅር እጅሽ የለበትም አይደል? ባርኮ ታላት። እናቴ ትሙት እኔ ምንም ማውቀው ነገር የለም እናቴ ትሙት አለች። እመናት ባርኮቴ ምንም የምታውቀው ነገር የለም አለች። ከዛም ደብ ተነሳና የፍቅርን ጉሮሮ ሲጥ አርጎ ያዛት። ፍቅር ሊዲያ መታገት እጅሽ የለበትም እመኝ ከሆነ ግን አንቄ ነው ምገልሽ አላት። ደብ አሳመምከኝ እኔ ምንም አቀው ነገር የለም እናቴ ትሙት አለች። ሊሊና ኢላ እንግዲህ ሲመጡ ዘላ ቤዛ ተጠመጠመችበት ቤዛ ብላ ሊሊ ተቆጣቻት። ከዛም ቀጠለና ቤዛ አለ ባርኮቴ። ዴቭ ምን አዲስ ነገር አለ ስለ ሊዱ አለ ኢላ። ምንም አዲስ ነገር የለም አለው። ከዛም አዴይን ፍለጋ ገባች ሊሊ። አዴ አዴ እያለች መጣራት ጀመረች። አዴይ የለችም። በጣም ያሳዝናል። ከዛም የት ሄደች አለች። ቤዛና ፍቅር እኔ ምንም ማውቀው ነገር የለም አለች ፍቅር። ማለት ሲልም ቤዛም ይሄ ነገር አለችና ራሷ ነዘወዘች። ከዛም አደየት ሄደች አደየት ሄደች በማለት መጮህ ጀመሩ። ግን አደይ በሰዓቱ ከናኦልና ከሊሊጋ ጭንቀት ውስጥ ገብታለች። ደቪህን የሰማው የሁለት ሰው ሀዘን መቆጣጠር አቃተው። የሊዱ የአደይ በጣም ከባድ ነው። እናም አሁን አደይ አረብ እጅ ገብታለች። ማስመለስ ይቻላል ወይ? በጣም በሚያሳዝን ሁኔታ እንግዲህ አደይን እና ሊዲያን እንዴት ማስመለስ ይቻላል? ሊዲያ እባክህ እና እልቀቀን ወንዱ ሚደብ የፈለከውን ገንዘብ ይሰጥሃል አለችው ገንዘብ አይደለም ችግሬ ፍቅረኛን ለማስመለስ ግዴታ እኔ ሰላሳ ሴት ለዛ ሰውዬ መገበር አለብኝ ስለዚህ አርፋችሁ ተቀመጡ በማለትም ተናገራቸው አደ አሁን በጣም አዘነች ህይወቴን አታበላሽ ኃይል አለች ሰብስክራብ እያረግረግ